ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናሌ ቤተሰቦች ቤተሰቦቻችን ተመልሼ መጥቻለሁ። እኔ ምላችሁ ማለት ነው እና ማለት ነው እኔ ለሩታይና ያብርሽን እዛው ትቼ ማለት ነው፣ እዛው ትቼ ማለት ነው እንዲሁ የፍቅርቴ፣ ዛሬ በፍቅርቴ ቤት ትመጣላችሁ እያለን ስንጠብቆ፣ ፍቅርቴ እንደዚህ ተንገብጉባ በል፣ ትላንትና ማለት ነው ሩታን ይዛ ሄደ አብርሽ እየዘለለ ቪዲዮ ትቀርጻላችሁ እያለን ያ ሁሉ ሜሴጅ እያነበብሽ ገና እንቀርስላለን እያላችሁ እያለን ምን ነው ይሄ ሁሉ? ውስጥ እኮ ፍቅርቴም ነበረች ነበረች ከብር ማለት ነው። እንደውም እሷ ነች ጥፊ ሁሉ የቀመሰችው ያለቀሰችው። ሩታን ካናዳ ያስቀራችሁ እሷ አይደለችም? እንደ የመጠበጠችውም እሷ ምስጁን አሳይታ ያስቀራችሁ መስዋ ነች። አቋቁነ ነገሩ እንጂ ቤተሰቦች የምንሆናችሁ ነው እንጂ እንዲ አብርሽ ምን ነው በእሷ ቪዲዮ ለምን አልመጣችም? እና ማለት ነው ትኬቱ ማለት ነው ትኬቱ፣ የካናዳ ትኬት የሩታዬ ትኬት ማለት ነው እንዲ እንዲ ፍቅርትዬ አንችንሽ እንዲ ውሰርሸጥ ማለት ዛሬ ሄዳሉ ብለሽ በአንድ እንደዚህ ሻንጣ ይዘሽ ተነሳሹ። እኔ የምላችሁ ይሄ ነገር ወደ ከአዲስ አበባ ወደ ክፍለ ሀገር የሚወጣ ነገር ሆነ እንዲ አረብ ሀገር በደቂቃ መነሳተው ነገሩ እኛ እኮ እዛ ጋር ቁጭ ብለን ማለት ነው። ዛሬ መጣልኝ ከና ጎዳ መጣልኝ እያለ ለከዳምነት ማለት ነው ስንጠብቆ ነበረ። ስንት ወር? ስንት አራት ወር አምስት ወር አመት ሁሉ ይቀመጡ አሉ። ይሄ ሁሉ ገና ማለት ሰዎች፣ አንዳንዶቹ ደግሞ እንደውም የሚቀርባችሁም አላቸው። እና እንዴት ነው የእናንቴ ነገር ማለት በዩቱብ ስለምትታወቁ ነው እንዴ ቶሎ ቶሎ የሚመጣላችሁ? የካናዳ ነገሩ ወይ ጉድ እኮ ነው። እኛ የሆነ ሸቃልት ራሱ ማለት ነው ስንት መከራ በልተን ነው እናቴ የሚመጣልን ማለት ነው። የእናንተ ነገር ደግሞ ዛሬ ፍቅርትዬ እንግዲህ ሻንጠውን ጎተታ ሂዘው ወጥታ እንደሩታ ጀመረችው ማለት ነው። ጀመረች እኔ ያላቅምን የተሳፈረች መስለኝ ቀይ በቀይ በነጭ ለብሳለ በለፈው ልብስ እንዲ አብርሽ ቤት የጋዛለኝ ቀን ልብሱን ሱ እንደሱ አይነት ልብስ ነው ለብሳ ያወጣችው ዛሬ ማለት ነው። አብርሽ ዛሬ ስል ዘለው ኬኩ ሲቆርስ ማለት ነው። ፍቅርተ ደግሞ ሻንጣ ይዛው ሄድች ማለት ነው። ሄድች ፍቅርተ ደግሞ እዛ ጋር ብቻውን ድራማውን ጀምራለች። የእሱ አየወት ማነው የሚያስተካክለው? እኔ ያሳስበኝ ይሄ ነገር እኮ ነው። ቤተሰቦች አሳስበኛል። አሳሰብ ደረጃ ላይ አደረስቶኛል ማለት ነው። ፍቅርትዬ እኔ ጀግና መለቴ የሰውን አስታርቃለሁ ብለሽ ህይወትሽን እንደመነቃቃሹ ማለት ነው። ሄደሽ በራስሽ አስተካኪ ማለት ነው። ፉፉን ዛሬ ያዙ የሚጥቀቁ እያለ ማለት ነው። ጥብ ጥብ እያለ ሄደ። ከዚህ በፊት ደግሞ ፍቅርትዬ ወድሻለሁ ፈቅርሻለሁ እያለ ነበረ ማለት ነው። እሷም እንግዲህ ሊቴር ሳይሆን ማለት ነው፣ ከምርሲ ሊቴር ሳይሆን እሱ ለመፈተን ነው። አብርሽ ሩታ አብርሽን እንደፈተነችው የነበረ እሷም እንደዚህ ልታደርግ ነው እና ዛሬ ስብሰብ ባሉን እና ማለት ነው እንደው ማለት ነው ቡናችሁን እየቀመቀሙ ሩታ እየፍድግ ድግ ብላ ማለት ነው አብርሽን በጠዋቱ ተነሳች፣ እና ሩታ እያለ ሩታ እየ በጠዋቱ ተነሳች። ትክክለኛ ሩታ አንደኛ መጀመሪያ ያገኘሁት ሩታ ነው። አገኘው አለ እንዲያ እንዴት ሆንሽ ነው የተገኝሽ? ሩታ እየ እንዲ እንደሳልሽ እና ማለት ነው። በዚህ አጋጣሚ ደግሞ ቤተሰቦች ይሳቅ ደግሞ አብየተቤት ጥሩምባ እኮ ነው የነፋብን ቤተሰቦች፣ ጥሩምባ ነው የነፋብን።

በርበሬ ተቀመመዋል በሶ ተቀመመዋል እያላችሁ ማለት ነው። እስቲ ላኩልን ወደዚህ ማለት ነው ለከዳማኔ ከዳማኔ ና ላኩልኝ። በርበሬ የቀራ በርበሬ ምጥምጣው ምጥምጣ እኳን ይቀርብኝና ማለት ነው በርበሬ ነሽሮውን ላኩልኝ ላኩልኝ እ እናንተ ሲደግፋቸው ነበረ እኮ እኔ ማለት ነው። ሩትዬ ምንሆነች ነው? እና የሚመጡ ወደዚህ ወደ ዱባይ ሀይ እንዲውረስች ሀይሚና ብሩኬት ሚና ቡሩኬት ላንትና መቷል ነበረ እንዲሁ በርበሬና ሽሮ ይዞልን ቢመጡ እያየሩ የቀረ የቀራ ማለት ነው። አሀ ለነገሩ ማለት ነው ፍቅርት እየመታ አይደለ? እንደ እሱ እንዳይቀር እንዳይበላሽ እኮ ነው። እሱን ይዛ ለመምጣት ነው የመጣችው መሰለኝ። ቤተሰቦች አይደለ? ይመስለኛል። ተነስታለች እኮ ዛሬን ማለት ነው። ዛሬ የፈረደበት ስፖርት መናገር ከመናገር ማለት ነው ቢዞ ባፌ ይሻልኛል እና ማለት ነው ፍቅርትዬ እንግዲህ ሻንጣውን ይዛ ተነስታለች። በርበሬ ምናምን ይዛ ነው የመጣችው መስለ ሩታ ለሩታ የተቀመመ ከዛ ደግሞ ማለት ነው። ሜሪ ናት እኮ ለመስመሰል። እሺ ጋሽዬ እግር ስር ጋሽዬ ያለእንዴ እንዲ እያስመሰሉ እኮ ነው ቤተሰቦች። እንደዚህ ይሄን አልፋርቶ፣ ፈርቶ አይደለም ማለት ነው። ይሄን ያህል አይደለም፣ አታስመስሉ፣ ይታወቅባቸዋል ማለት ነው። ግን ሽቅሽቅ አረገ እነዚህ ልጆች። ጡጦ አስፈልጋል እንዳልኳቸው ባለፈው ማለት ነው። ጋሽዬ በአንዳንዱ አስተካከለ ማለት ነው። ጥምጥምጥምጥም አደረገ። ከዚህ በኋላ የአብርሽና ሩት ታየ የእኔ የኔጃግና የኔማር። ከዚህ በኋላ ማለት ነው ትክክለኛ አብርሽና ትክክለኛ ሩታ መጥተዋል ማለት ነው። ኳ እንደሳላችሁ ኳ እንደሳላችሁ ስታለቅሱ ስትጨነቁ አብርሽና ሩታ ተለያዩ ይወታችሁ የማይሆን ቦታ ደረሰ ብላችሁ በቃ ስንት ነገር ውስጥ የገባችሁ ልጆች ስላላችሁ ኳ እንደሳላችሁ ሰት ቀየሩ እየደገፋቸው የነበረ ማለት ነው። በእርግጥ ስራቸው ቢያስጠላ ድራማቸው ሲያስጠላ የመጣም ቢሆንም አሁን ደግሞ መጨረሻ ላይ እንደዚህ ተሰብስቦ ደስተኛ ሆኖ መምጣታቸው እኔ ደስ ብሎኛል ማለት ነው። ዛሬ እንደውም ሰብስብ ነው አሉት ማለት ነው። እና ሜሪ ቤት የተለቀቀ ደግሞ ልመለስበት መሰለኝ፣ እኔ ኬክ ሁሉ አለ ይመስልኛል። እና እኔ የምላችሁ ቤተሰቦች እና ማለት ነው የሩታ የሩታ ኢት ማለት ነው። ኬኩ ዛሬ የቆረሰችው እኔ በስንት ሺህ ነው የገዛችሁ ግን

እና እኮ ደስ ያላችሁ ማለት ነው። እና አንቺም አንድ ቀን ፌንት ነቅለሽ ነበረ ሩት ታዬ ጋ ሄዳለሁ ብለሽ እንግዲህ ርጉስ ነሽ እናት ያላም እንዲሆና ሩትን ትሎ ብለሽ አክስት ልታደርጊ ነው ይመስለኛል። እንዲ አረዘምኩ መሰለኝ ቤተሰቦች። ለማንኛውም እና ሩት ታዬና አብርሽ ዛሬ ታረቁ። ፍድግድግ ብሎ ነጭ በነጭ ለብሰው መጡት እና በቃ ትክክለኛ ሩታ እናገኝቻለሁ ብለዋል። አብርሽም ትክክለኛ አብርሽም እናገኛለን። አብርሽ ከዚህ በኋላ ሩታ ላይ የሆነ ነገር እናደርጋለን ካልክ ማለት ነው እኛ አንተን ከዚህ በኋላ ማለት ይሄን ጭንቅላትን ዘ ማለት ነው አልናገርም። አሁን አሁን አልናገርም። ለጋሼ ብቻ ነው የምናገር ማለት ነው። ጋሽዬ እርስዎ ደግሞ እንግዲህ እኛ መርቆናል እና እኛ ምርሷቸውን እንወዷቸዋለን። እናረጅ ብልሜ ኑሩ ላይ